በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር ሁለት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አባ ሱንቴዩ ወአባ ሊባኖስ ወአንስጣስያ ዘነግ። ምስባክ መዝሙር ስምንት ከቁጥር ሶስት እስከ አራት አገቱኒ በጽል ወጸቡኒ በከንቱ ዘእም አፍቀሩኒ አስተዋደዩኒ። የቅዱስ ሉቃስ ወንጌል ምዕራፍ ዐሥራ ስድስት ከቁጥር አንድ እስከ ዐሥር ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው። መጋቢ የነበረው አንድ ባለጸጋ ሰው ነበረ ገንዘቡን ሁሉ እንደሚበትን አድርገው በእርሱ ዘንድ ከሰሱ ጌታውም ጠርቶ በአንተ ላይ የምሰማው ይህ ነገር ምንድን ነው እንግዲህ ወዲህ ለእኔ መጋቢ ልትሆን አትችልምና የመጋቢነትህን ሂሳብ አስረክበኝ አለው ያም መጋቢ አስቦ እንዲህ አለ ምን ላድርግ አሁን ጌታዬ ከመጋቢነቴ ይሽረኛል ማረስ አልችልም፣ ለመለመንም አፍራለሁ። እንግዲህ ጌታዬ ከምግብናዬ የሻረኝ እንደሆነ በቤታቸው ይቀበሉኝ ዘንድ የማደርገውን እኔ አውቃለሁ። ለጌታውም ዕዳ የሚከፍሉትን ጠራቸው። የመጀመሪያውንም ለጌታዬ የምከፍለው ዕዳ ምን ያህል ነው? አለው። እርሱም መቶ ማድጋ ዘይት ነው አለው። እነሆ ደብዳቤህ፣ ተቀምጠህ አምሳ ማድጋ አለብኝ ብለህ ፈጥነህ ጻፍ አለው። ሁለተኛውንም አንተሳ ለጌታዬ የምትከፍለው ዕዳ ምን ያህል ነው አለው። እርሱም መቶ ማድጋ ስንዴ ነው አለው። እነሆ ደብዳቤህ፣ ተቀምጠህ ሰማንያ አለብኝ ብለህ ፈጥነህ ጻፍ አለው። ጌታውም አመፀኛውን መጋቢ እንደ ብልህ ሰው ስለሠራ አመሰገነው። ከብርሃን ልጆች ይልቅ የዚህ ዓለም ልጆች በዓለማቸው ይራቀቃሉና። እኔም እላችኋለሁ ባለቀባችሁ ጊዜ እነርሱ በዘላ ዓለም ቤታቸው ይቀበሏችሁ ዘንድ በዐመፃ ገንዘብ ለእናንተ ወዳጆች አደርጉበት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሴስ ሰዎች ምዕራፍ አራት ከቁጥር ዐሥራ ስድስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ይህችን መልእክት እናንተ አንብባችሁ በቤተ ክርስቲያን ያነቧት ዘንድ ወደ ሎዶቅያ ላኳት። ዳግመኛም እናንተ ከሎዶቅያ የጻፏትን መልእክት አንብቧት። አክርጳንም ከእግዚአብሔር የተሾምህባትን መልእክትህን እንድትፈጽማት ተጠንቀቅ በሉት። እኔ ጳውሎስ በእጄ ጽፌ ሰላም አልኋችሁ። እስራቴን አስቡ። ጸጋ ከእናንተ ጋር ይሁን፣ አሜን። በሮሜ ተጽፋ በቲኪቆስ እጅ ወደ ቆላሴስ ሰዎች የተላከችው መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አንድ ከቁጥር አንድ እስከ ሰባት ያለው ኃይለ ቃል እንዲህ ይላል ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንጦስ፣ በገላትያና በቀጰዶቅያ፣ በእስያና በቢታንያ ሀገሮች ለተበተኑ ስደተኞች እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። የማያረጀውን የማይለወጠውንና የማይጠፋውን በሰማያት ለእኛና ለእናንተ ተጠብቆልን ያለውን ለመውረስ በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድህነት በእግዚአብሔር አብሔር ኃይል ለተጠበቃችሁት እስከ ዘላ ዓለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል፣ አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ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 የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛው የበጎች በር እኔ ነኝ። በእኔ በኩልም የሚገባ ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አይመጣም። እኔ ግን የዘለ አለም ሕይወትን እንዲያገኙ እጅግም እንዲበዛላቸው መጣሁ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ ያይደለ በጎቹም ገንዘቡ ያይደሉ፣ ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል ይበትናቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም ምንደኛ ነውና። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎቼን አውቃለሁ፣ የእኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎችም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህ ቦታ ያይደሉ ሌሎች በጎችም አሉኝ እነርሱንም ወደዚህ አመጣቸው ዘንድ ይገባኛል። ቃሌንም ይሰሙኛል፣ ለአንድ እረኛም አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም፣ ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ስልጣን አለኝ መልሼ እወስዳት ዘንድ ስልጣን አለኝና፣ ይህንም ትእዛዝ ከአባቴ ተቀበልሁ። ስለዚህም ነገር አይሁድ እንደገና እርስ በእርሳቸው ተለያዩ። ከእነርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታደምጡታላችሁ አሉ። ሌሎችም ይህ ነገር ጋኔን ከያዘው ሰው የሚገኝ አይደለም። ጋኔን የእውሮችን አይን ማብራት ይችላልን? አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።